ሰላም ለእናንተ ይሁን። ጥቂት ደቂቃ የእግዚአብሔርን ቃል ከኔ ጋር እንካፈላለን። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ እንድትጀምሩ በጌታ ፍቅር ጠይቃቸዋለሁ። መጽሐፍ የአብርሃም በረከት ስለ አንድ የተነገረ እንጂ ስለ ብዙ የተነገረ አይደለም ይለናል። እስኪ እግዚአብሔርን ቃል በገላትያ መጽሐፍ ምዕራፍ 3 ቁጥር 16 ላንብበው። ለአብርሃምና ለዘሩን የተስፋው ቃል ተነገረ ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘር ይላል እርሱም ክርስቶስ ነው ይለናል። እንግዲህ ሐዋርያው ጳውሎስ በግልጽ በዚህ ክፍል ላይ ለአብርሃም የተገባው የበረከት ቃል ለአብርሃም የተገባው የተስፋ ቃል ስለ ብዙ የተነገረ ሳይሆን ስለ አንድ ዘር የተነገረ ነው፣ ያ ዘር ደግሞ ክርስቶስ ነው ይለናል። እንግዲህ ያ የተስፋው ቃል የተገባለት ዘር ክርስቶስ ከሆነ ከአብርሃም በኋላ ይስሐቅ ሲመጣ ከይስሐቅም በኋላ ያዕቆብ ሲመጣ ከያዕቆብ በኋላ እነዚህ አስራ ሁለቱ ሰዎች ሲመጡ ተስፋው የተሰጠው ዘር አልመጣም ማለት ነው። ምክንያቱም ያ ተስፋ የተገባለት ዘር ክርስቶስ ነው ስለሚለን ሐዋርያው ጳውሎስ ይህንን ነገር ለማስረገጥ ቁጥር 19 ላይ እንደዚህ ይለናል። እንግዲህ ሕግ ምንድን ነው ካለን በኋላ ተስፋው የተሰጠው ዘር እስኪመጣ፣ ተመልከቱ፣ ተስፋው የተሰጠው ዘር እስኪመጣ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይለናል። ሕግ የተሰጠበት ዓላማ ብሎ ተስፋው የተሰጠው ዘር እስኪመጣ። እንግዲህ ይሄ ሕግ የተሰጠው ለአብርሃም የተስፋው ቃል ከተነገረ ከአራት መቶ ሠላሳ ዓመት በኋላ ነው። ስለዚህ ተስፋው የተሰጠው ዘር እስኪመጣ ከሆነ ይሄ ሕግ የተሰጠው ከአብርሃም በኋላ በመጡት ሰዎች ተስፋው የተሰጠው ዘር አልመጣም ማለት ነው። ይህን ደግሞ ሐዋርያው ጳውሎስ ከላይ ግልጽ እንዳደረገው ያ ተስፋ የተሰጠው ዘር፣ ያ ወራሽ የሆነው ዘር ክርስቶስ ስለሆነ ነው። ወገኖቼ ክርስቶስ የእግዚአብሔር ልጅ ወደ ዓለም ሲገባ እንደ ዘር ሆኖ ነው የገባው። እግዚአብሔርን የሚገልጥ ዘር፣ እግዚአብሔር የሚታይበት የክብሩ ነጸብራቅና የባህሪው ምሳሌ የሆነ አንድ ዘር ሆኖ ነው ወደ ጋህዱ ዓለም የገባው። ደግሞ የመግባቱ ዓላማ ደግሞ ሞቶ ተነስቶ ብዙ ልጆችን ወደ ክብር ማምጣት ነው። የዕብራውያን ጻፊ በግልጽ እንደሚነግረን ብዙ ልጆችን ወደ ክብር ለማምጣት የመዳናቸውን ራስ በመከራ ይፈጽም ዘንድ ይለናል። ስለዚህ ኢየሱስ ክርስቶስ የጌታ የኢየሱስ ክርስቶስ ሞት እንደ አንዲት የስንዴ ቅንጣት በምድር ላይ መዘራት ነው። ይሄ ኢየሱስ ደግሞ ሞቶ አልቀረም፣ ከሙታን ተነስቷል። ወገኖቼ እኛም የአብርሃምን በረከት የአብርሃምን የተስፋ ቃል ወራሽ የምንሆንበት ሚስጥር እዚህ ትንሳኤው ላይ ነው ያለው። ክብር ለኢየሱስ ይሁን። ዝቅ ብሎ ሐዋርያው ጳውሎስ እንደዚህ ይለናል ቁጥር 27 ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና፣ ይልና አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና፣ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደተስፋውም ቃል ወራሾች ናችሁ፣ ይልናል። ከክርስቶስ ጋር አንድ እንሆን ዘንድ የተጠመቀን ሁሉ የአብርሃም ዘር የተስፋውን ቃል ወራሾች ይለናል። እንግዲህ ሞቱን በሚመስል ሞት ከእርሱ ጋር ሞተን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር ተነስተን ከዘሩ ጋር አንድ ሆነናል። እንግዲህ ያ ዘር ከሆንን ወይም ደግሞ እንደ አንዲት ቅንጣት በምድር ላይ ተዘርቶ በትንሣኤ የተገኘን የእግዚአብሔር ልጆች ከሆንን የአብርሃም በረከት የተስፋውን ቃል ወራሽ ሆነናል ማለት ነው።